አውዬ በቃ ብልቃ አናግራት ያው ልጅቷ፣ እኛ መውረድ እንችላለን። ልታናግራት ብቻዋንም ከሆነ እኛ መውረድ እንችላለን። ናንቺ አይደል፣ እርግጠኛ መሆን ፈልጋለሁ። ዝም ብሎ ማንም ሰው እንዲመጣ አልፈልግም። አንቺ መሆንሽን እርግጠኛ መሆን ፈልጋለሁ። እናቷ ነኝ እኔ የማለት እናት የስ ማለት እርግጠኛ መሆን ሚዲያ ላይ ሚዲያ ላይ በጣም ብዙ የውሸት ታሪክ እየፈጠሩ የሚመጡ ሰዎች አይተናል። ሌላ ቪዲዮ ላይ አይተሽኝ አላየውሽም እኮ ላብራለሽ እኮ ላብራለሽ ቪዲዮ፣ አዎ ቪዲዮ አብሬ አብረተሽ ከዛ ኢንተርኔትሽ የማይሰራ ከሆነ ታጠፊያለሽ። መጨረሻ ሴቭ የሚለውን ነው የምነካው። አሁን ስትወርቂ ያላነሳሽን እናት አባቴ ወይ ቤተሰብ ብለሽ ልጠሪያት። እና እኔም ቤተሰብ እንዳለኝ አይሰማኝም። ስለዚህ እግዚአብሔር የሴም ቤተሰብ ስጠኝ። አስራ አምስት የጀምሮ በቃ ቶሎ አግብቼ ወልጄ ምናምን የራሴን ህይወት መኖር እመኛለሁ። በቃ በዚህ ድሜሽ ምናምን ሰው እስኪለኝ ገና ልጃለች። ግን እኔ የራሴ ቤተሰብ እንዲኖረው ይፈልግ ነበር። ከዛ የማህሌትን አባት ሳገኘው የእኔን ሀሳብ ማለት ነው፣ እኔ ልብ ውስጥ ያለው እኔ እንደዚህ ነው፣ ትዳር ነው የምፈልገው፣ ማግባት ነው ምፈልገው ምናም ስለ ችግር የለውም በቃ ምናም ስለዚህ ሰውን የሚያወራውን ነው እንጂ እኔ ውስጡን አላውቅም። ግን እሱ ማን ይገባል የማህሌት እናት በሁለት ሺህ አምስት እንደተዋወቃት እንጂ የት መንገድ ላይ ምግብ ቤት፣ ስራ ቦታ እየታገኘሽ ሰው ሆን የተዋወቃት አንዴ ሁለት ድንበሩ አካባቢ መስተንግዶ ሰራ ነበረ። በዛን ሰዓት ድንበሩ አካባቢ ነው ሁለት ኦኬ እኮ መስተንግዶ ስለ በቃ በዛ ግንኙነት ጀምር ምናምን መስተንግዶ ስትሰሪ እሱም ማስተናጋጅ ነበር ወይስ ከስተመር ነው? የዛ ሰፈር ልጅ ነው። የዛ ሰፈር ልጅ ነው። እኔ በራሴ የሆነ ሰው ፈልጋለሁ፣ የሆነ ማዋራው ሰው፣ የሆነ የሚወደኝ የምወደው ሰው በቃ በሰዓቱ ፈልግ ነበረ። ምንም መስፈርት የለኝም፣ ሰው መሆኑ በቂ ነው። እኔ ሰባራ ሳንቲም አላቅም፣ ባዝሊን አላቅም፣ ምንም አላቅም። ምናልባት ሻይ ጠጥተን ምናምን ሊሆን ይችላል። በቃ ቤቱ እዛው ነው። ያው ቤቱ ሄዳለው ማለት ነው። ከዛ በዛ መሀል በቃ ስልሽ እኔ ነግሯ እኔ ምንም አይነት መድኃኒት አልጠቀምም እና ራሱ እንዲማለት በኮንዶ ምናምን እንዲት እንድንጠቀም ነበር ምነግረው እና እሱ በአግባቡ መጀመሪያ ለፍቅረኝነት ጠየቀች ወይ እየመጣ ስታስተናግዱ ተያያችሁ፣ ተዋደዳችሁ፣ ከዛ ፍቅረኛ ይሁኝ ብሎ ጠየቀሽ? አይ በቃ ይሄ ፍቅረኛ ይሁኝ ብሎ ሳይሆን በቃ ኖርማል ያወራን፣ በቃ ዝም ብለን አወራን፣ በቃ ተግባባን። ምን መጠያየቅ ምናምን የለም በቃ ተግባባን። ይሄ መግባባት በቃ ዝም ብሎ አለ አይደል? መግባባት በተዋወቃችሁ በስንት ጊዜ ነው ወደ ግንኙነት ሄዳችሁት? በጣም አጭር ጊዜ ነው። ሶስት ወር ምናምን ሆነ። ኦኬ እሺ። ግን ለሱ መውለድ እፈልጋለሁ ማለት መድኃኒት አልጠቀምም፣ እስኪ እንዳትጠቀም ያርግ እሺ ብሎሻል? አይ ራሱ እኮ እንዲጠቀም ነው ያሁን። በዛ ሰዓት እኔ ይሄ ሰባ ሁለት ሰዓት ምናምን ይኖር አይኖር አላውቅም። እና እኔ መርፌ መወጋት አልፈልግም፣ ምክንያቱም በዛ ሰዓት በጣም ያወፍራል ወይ ያቀጭጫል ምናምን ስለሚባል እኔ ይህን ያህል ምንም ስለ ህይወት ደግሞ እንትንም እውቀቱን ምንም አልነበረኝም በሰዓቱ፣ እና የራሱን እንትን እንዲል ነበር የምነግረው። እሺ አዲስ ቀጥ ሽን የሚሁትን ማድረገው ውጪ እኔ ጋ ያለው ጫጫታ ማለት ወዲያው ነው። በእርግጥ ወዲያው ምንም አስራ አምስት ቀን ምናምን ሳይሆነ ነው የምታመም የጀመርኩት ይህ ሽታ ምናምን ሽንኩርት ሲሸተኝ ምናምን አስራ አምስት ቀን ምናምነው ስራ አቆምኩኝ። ከዛ እኔ እንደ ቀልድ ነው የነገርኩት። በቃ እንደ ቀልድ ማለት ቀለል አርጌ እስቲ የሚለውን ለመስማት ብዬ ቀለል አርጌ ነው የነገርኩት በሰዓቱ። ምንም ምንም አይነት ምላሽ አልሰጠኝም። ይቅርታ እንዴ ሰው በጣም መንገድ ያም ሳይው ምንም ጥሩ ምላሽ እንደሌለው ገባኝ ከሁኔታው። ሊቀበልም አይችልም ሰው እንደው እዛው አጠቃላይ አጠቃላይ ነበር ምኖርም ኦኬ፣ ስታረጂና ስራ ስታቆም የት ስታረጂና ስራ ስታቆም የት መኖር ጀመርሽ? እሱ ቤት ቤት አ ቤት ተከራየው፣ ራሴ ቤት ተከራየው። ኦኬ እሺ፣ በኋላ አይ ቤት ተከራየው ወደ መገናኛ አካባቢ ነው። መገናኛ አካባቢ ቤት ተከራየው፣ ከዛ ተመላላሽ ስራ ልብስ ምናምን ማጠብ ገባው ማለት ነው ለምን ምግብ ያለበት አካባቢ ምንም መስራት ስለማልችል፣ በቃ በሰዓቱ ልሰራ የምችለው ልብስ ማጠብ ነው። ያንን እየሰራሁ እያለ በጣም እየታመምኩ መጣሁ። በጣም ታመምኩኝ። ሴትየዋ ሆስፒታል ወሰደችኝ። ተመረመርኩ። እርጉዝ መሆኔ ተረጋገጠ። ከዛ አሰሪ ደወለችለት ቢያንስ ተነጋገሩ እና ይህን ነገር ወስኑ ምናምን ብላ። እሱ በሰዓቱ የት ነበረ እንግዲህ ወሩም ይሄ ወር ነው፣ ጥቅምት ወር ነው፣ የዛሬ አስራ ሁለት ዓመት እሱ በሰዓቱ ነው፣ እንደዛ በመሆን ሰዓት እሱ ገብርኤል ነበር ቁልቢ ገብርኤል ሊዝናና መቶ ማለት ነው፣ ከሌሎች ጓደኞቹ ጋር ሊዝናና መጥቶ ቁልቢ ገብርኤል ነበር። ወጀመሪያ ማርከስ እዛ ባይ ባይ ባይ ደውልም እና ተፈጥራ ስትዩ የሰጠሽ ምላሽ ምንድን ነው? እሺ ምን ቢማላለም ዝም ምን ያለው በስንት ሰዓት? እሺ ምን ቢማላለም ዝም አለኝ። ከዛ እኔም አልተጫንኩትም እንዳልኩሽ ቤት ተከራይቼ በራሴ በቃ ትንሽ ትንሽ ድስት ምናምን በቃ ሳር ፍራሽ ምናምን ገዝቼ ጀመርኩ ለራሴ መኖር ማለት ነው። ከዛ ቁልቢ ገሬ በጣም በታመምኩ ጊዜ ግን ምንድን ነው እንዴት ነው ስለው እኔ አያገባኝም፣ ቱርጂ በኋላ ለሚፈጠረው ነገር እኔ ኃላፊነት አልወስድም ደመንባ ነው የምታለቅሽው አለኝ። ደም እንባ ነው የምታለቅሽው ሲለኝ በሰዓቱ እኔ ደነገጥኩ። ለምን ለምን ደነገጥሽ ብትይኝ ቁልቢ ገብርኤል ነው ለንግስ ሄዶ ለንግስ መቶ እሱ ያለው ቁልቢ ገብርኤል ነው ያለው። እንዴት እንዴት እንደዚህ አይነት ቦታ ክርስቲያኑ ነው እንዴት እንደዚህ። እኔ በጣም ነው በጣም ውርጃ በጣም ነው የምጠየፈው፣ በጣም ነው የምፈራው፣ በጣም ነበር የምፈራው። እኔ በዛ እድሜ ምንም አይቼም አላቅም፣ ምንም አላቅም፣ ግን እንዲሁ በቃ እፈራለሁ እንዲሁ ትልቅ ምክንያቱም ሰው መግደል ነው ብዬ ስለማስብ ፈራው ባይፈጠር ጥሩ ነበረ። ከዛ እንዴ ያልከኛው አስወርጃ አልከኛው ደምን ባታልቅሽ አለሽ አልክ። አዎ በቃ እኔ አንተ ላለህበት ለገብርኤል በቃ እንዲ ያበረታኝ ድጋፍ እንዲሆነኝ ጸልይልኝ። እኔ ከዚህ በኋላ ደውዬ ራሱ ምንም ነገር አልጠይቅም ብዬ ከሱ ጋር በዛን ሰዓት ጨረስኩ ማለት ነው ወሬ። ከዛ በቃ መድኃኒት ምናምን ተሰጠኝ። ያው እንጃ ከእርግዝናው ጋር ማይጋጭ መድኒት ተሰጠኝ ምናምን። ምናምን ከዛ በኋላ ልብሱንም ማጠብ አልቻልኩም፣ በጣም ታመምኩኝ። ከሰባ ምናምን ኪሎ ወደ 50 ኪሎ ገባው። በጣም ኪሎ የቀነሰ ምንም አይነት ምግብ በሰዓቱ አላገኘም። ምን ወስፋት የሚፈልገው ስጋ ነክ ነገር ነው። እኔ እንኳን ስጋ ነክ በሰዓቱ ሽሮም በአግባቡ ለራሴ መግባት የምችለው ቆሎ ዱቤ ቆሎ እየቆለው ማዞር ነው ያው በቃ ማዞር ነው። ሳይት ለሳይት ማዞር ወደ ጣፎ አባዶ ጣፎ ሳይት የሚያቀካለ ወደዛ ማዞር ነው የጀመርኩት። ከዛ እዛ ውስጥ በማዞር ሰዓት እዛ ውስጥ ያሉት ቀን ሰራተኞች ልክ ሌላ ነገር ፈልጌ ቆሎ ተሸክሜ እንደምዞር ነበር ያላቸው። በጣም ማለት እኔ እንጃ በጣም ብዙ ብዙ ነገር ከዛ እሱንም አልኩ አልኩ አልሆነልኝም። እንደዚህ እንደዚህ እያልኩ ወደ አራት ወር አካባቢ ደረስኩ አራት ወር አካባቢ ስደርስ ሆዴን ደብቄ ሰው ቤት ገባሁ ወደ ብቻ የው እዚሁ ከተማ ውስጥ ነው ሰው ቤት ገባሁኝ ሴትየዋ ትልቅ ሰው ናቸው ምናምን ገና እንዳዩኝ ያወቁ አንቺን ልጅ ነብሰ ጡርነች ምናምን ሲሉኝ አዎ በቃ እንደዚህ ነኝ ቢያንስ ትንሽ ጊዜ ለስራ አልኳቸው። ትንሽ ጊዜ አሁን ስንት ወር ነሽ? ወደ አራት ወር ገብች። በቃ አንድ ሁለት ወር ከምናምን እሺ ስሪ ብለው ፈቀዱልኝ። እግዚአብሔር ይስጣቸው። እነሱ ጋር ሰባት ወር እስኪሆን ድረስ ሰራው። ቤቱ ስራ አይከብድም። አንደኛ በጣም ይጠነቀቁልኝ ነበር፣ የቻልኩትን ስራ አንድ ስራ ነው የሚያደርጉት። ምግብም የበላውት እዛ ቤት ነው፣ ማህሌት እዛ ቤት በበላውት ነው ሰው የሆነችው። ከዛ በፊት ለአራት ወር ምንም አይነት ምግብ አላቅም። ብበላ ወይ እንጀራ በሚጥሚጣ ወይ ቡና ከና ተላው ነበረ። በቃ ሌላ ምንም አይነት ወስፋት አይቀበልም። ከዛ ሴትዮዋ ጋ እስከ ሰባት ወር ሰራው። የሶስት ወር ሺ ስምንት መቶ ብር ይዤ ወጣው። ሺ ስምንት መቶ ብር ይዤ ወጣው። ቤት የሶስት ወር የሶስት ወር ዘጠኝ መቶ ብር ተከራዩ፣ ሶስት መቶ ሶስት መቶ ብር ከዛ በቀረችው ዘጠኝ መቶ ብር አንዳንድ ነገር የሚያስፈልጉኝን ነገር አድርጌ በፊት ያኔ መጀመሪያ ተከራይቼ የነበረው እቃ እናቴ ጥገኝነት ነበር። እናቴ አሁንም ጥገኝነት ነበር ሰው ጋር ያለችው እና እሷ ጋር አስቀመጥኩ። አደራ ያው ከሶስት ወር በኋላ ስወጣ ስለምፈልገው ትሰጭኛለሽ ምናምን ብዬ እሷ ጋር አስቀምጬ ያንን እቃ ወሰድኩኝ። ከዛ እንደው የምቀበላት አልመሰላት መሰለኝ፣ ተጣልተን አሉላ እንዴት የሰጠሽኝ እቃ ትቀበኛለሽ ብላኝ ከእናቴ ጋር በጣም እሷ ያለችውን እንደውም ብትሰሙ እኔ ባልኩት ንግግር አትገረሙም ነበር። እሷ እናቴ እኔ ነብሰ ጥሮ ያለችኝን ያውም እንደዛ ልጅነቴንም ያለ ምንም ስስት የሰጠዋት እናቴ ያለችኝን ደግሞ ብትሰሙ በዛ ሰት አትገረም። ግን እኔ ቃሉን መድገሙ አልፈልግም። ከዛ በቃ እንደዛ ተከራየው ምንሽ፣ ዘጠኝ መቶ ብር ምን ሊያደርግ ይችላል? ምንም አያደርግም። ከዛውንም ተመልሼ ስራ ምናምን የሆነ ነገር ስፈልግ ምንም አይነት ስራ ማግኘት አልቻልኩም። እንደውም ድለላ ቦታ ሲሄድ የሆኑ ሁለት መቶም መቶም ብር ምናምን ሰዎች ይሰጡኛል። አንዳንዶቹም ደግሞ እንዲህ የሆነ ነገር በቃ አይተውኝ እንደዚህ ይሄ ከሌ ዘመድ ተብሎ ጓደኛ ተብሎ ምንም አይነት ሰው ህይወት ውስጥ አልነበረም። ምንም አይነት ሰው እና ዘጠኝ ወሩ እንደ ዘጠኝ አመት ነው ያሳለፍኩት፣ እንደ ዘጠኝ አመት ነው ዘጠኝ ወሩን ያሳለፍኩትኝ። ከዛ ያው አይደርስ የለም ደረሰ ነሐሴ አስራ አንድ ለአስራ ሁለት ቀን ሙሉ እሑድ ቀን ነው እንዳለ ምጤ፣ እሑድ ቀን ነው። ብቻዬን ነኝ። ምንም አይነት ሰው የለም። ጎረቤት ምናምን የነበሩት ዳና ድራማ ሊያዩ ተሰብስበው ሌላ ቤት ሄደዋል። እና ብቻዬን ነበርኩኝ ሰዓቱ ከዛ በቃ ቀኑ ሙሉ እንደዛ ስንቆራጠጥ ስንቆራጠጥ አለ። ይሄ ሁሉ ሲሆን ግን ማለት ነው ሁሉም እናቴም በቅርብ ርቀት ነበረ ርቀት ነበረ ከሆነ እድሜ በኋላ ተከትሎ መጥቶ እዚህ አግብቶ ምናምን ርቀት ላይ ነበሩ በስንት ብቻዬን ሽንት ጨርቅ ምናምን ምናምን ከሰው ከምን ስሰበስብ የነበረችን በሆነች ነገር ተሸክሜ ልሄድ ተነሳው፣ ወደ ጤና ጣቢያ በቃ የመጨረሻ ቀን መሆኑን ሳቅ ልሄድ ስነሳ ያው መንገድ ላይ አላራመደኝም። ወደኩኝ። ከዛ ሰፈር ላይ አንዲት ውሃ የምታስቀዳ በሆኖ ጤና ጣቢያ ገና አዲስ ነበር። በዛ ሰዓት ትሳረግበት የነበረው እንዴት ብቻ ሽንት ይጃለሽ እና ቢያንስ ቤት ውስጥ አዋላጅ ተፈልጎ ቤት ትወልጃለሽ እንጂ እንዴት ነው እንዴት እንዴት ብቻሽን ልትሄጂ ትነሽ ያለሽ፣ መንገድ ላይ ቢያመልጥሽ ስምንት ታደርጊያለሽ ምናምን ብላ እሱ አመለሰችኝ። ያው በቃ ስልሽ እኔ አባቴ ጋር መደወልም አልፈልግም እናቴም ጋር መደወል አልፈልግም። ምክንያቱም በልጄም በጣም ብዙ ብዙ ንግግር ልክ እንዳሳደጉኝ እንዳስተማሩኝ፣ እንዳበሉ እንዳጠጡኝ ልክ እኔ ከነሱ ትእዛዝ ውጭ ወጥቼ እነሱ አሳድገውኝ ምናምን፣ ከነሱ ትእዛዝ ውጭ ወጥቼ እንዳረኩ ነገር ነበር የነሱ ሁኔታ። ናት የደወልኩላት። ከዛ እግዚአብሔር ይስጣት ቶሎ መጣች። ከዛ እሱ በአካባቢው መኪና ካለ ፈልጎ እንዲመጣ ነገረችውና መኪና ፈልጎ ይዞ መጣና ከሌሊቱ አምስት ሰዓት ጤና ጣቢያ ወሰዱኝ ማለት ነው። ጤና ጣቢያ ሲወስዱኝ እዛ ጤና ጣቢያ ስንደርስ፣ ያው አምስት ተኩል ምናምን ሆኗል በሰዓቱ። እንደ አጋጣሚ ጤና ጣቢያ ስንደርስ ምንም መብራት የለም። ስገባ ግን ወዲያው ሳይ ደርሻ አለው። የሚገርምሽ አደለም መብራት እንትን ያለው ይሄ ባትሪ ባትሪ ድንጋይ ያለው ባትሪ እንኳን ጠፋ በሰዓቱ። በቃ በስንት መከራ ነው በስንት መከራ ፈልገው ያው ቀኑን ሙሉ ጨርሼ ስለነበረ ምንም ሰዓት አልወሰደብኝም ለመውለድ። በቃ ስድስት ሰዓት ላይ ወለድኩኝ። ስድስት ሰዓት ላይ ወለድኩኝ። ስድስት ሰዓት ላይ እኔ ማለት እንደ ሰው እንጃ ድምፅ እንኳን አላወጣሁም። ድምጼን እንኳን አውጥቼ ጮኬ እንኳን አላማትኩም። ምክንያቱም እኔ ለእኔ ውርደት ነው ያለ በቃ የማልወደው ህይወቴ ላይ በጣም በጣም በትልቁ የምጠላው ህይወቴ ላይ በጣም የምጠላው ሰው ካጠገብ ያለ እና እሱ ድምፄን እንዲሰማ አልፈለኩም፣ መሸነፌን እንዲያውቅ አልፈለኩም። ከዛ በቃ በቃ እኔ ከምጡ ደግሞ እስቲሽ ነው እስቲሹ፣ በጣም በጣም ነበር የሚያው፣ በጣም በጣም ማለት ነው። ቴናም ተጨረስኩ። የሚገርምሽ የተያዘ ነገር የለም ምንም የለም። እንዳለ ስታፍ እንዳለ እንትኖቹ ነርሶቹ ስታፍ ላይ እስቲ እራት ያስተረፈ ተብሎ ተፈለገልኝ። በየዕለቱ ለጥኔ ብቻ ነበርኩ ወላድ እንኳን ያለሁት ስታፍ ላይ እንኳን የተረፈ እራት ጠፋ፣ ለኔ የተረፈ ምግብ ጠፋ። ከዛ ያው አባቴ ልበለው እንግዲህ ነበር እሱ። ከዛ ጠዋት ሄዶ ወጥቶ ሚሪንዳ እና ቆቆሮ ብስኩት ገዝቶ ሊመጣ እና ያን ሚሪንዳ ጠጥቼ ድጋሜ ደግሞ አልጸዳም፣ በጣም ደም እየፈሰሰች ነው ተብሎ ድጋሜ ደግሞ ገና ልጠረግ ገባው። ይሄ በጣም አስጮኸኝ ል በጣም በጣም ነበር የሚያሙ፣ በጣም ማለት ነው። ከዛ ይሄ ሁሉም አለፈ። ባጃጅ ጠራልኝ ወደ ቤቴ ልሄድ ተነሳን። ከዛ ያው አንድ ሰፈር ነን። እሱ ወደ ታች እኔ ወደ ላይ ቢሆንም ከነሱ ጋር አንድ አካባቢ ነን። ምንም አይነት ግንኙነት የለንም እንጂ አንድ አካባቢ ነበር። ከዛ የሆነ መንገድ ላይ ሲሄድ እንትኑ ባጃጁ ጭቃ ያዘውና ተቀረቀረ። ከዛ በቃ አንተ መሄንን ባጃጅ አግዘው እንዲወጣ ከዛ ወደ ስራ ኪድ ብዬው እኔ ቤቴ ድረስ ብቻ ነው አራስ ልጅ ቀኑ ደግሞ በጣም ጠራራ ፀሐይ ነበረ። እና አራስ ልጅ ብቻዬን ይዤ ወደ ቤቴ ገባሁ ልሻለሁ በዛ ቤትም ምንም ነገር ስልሽ፣ እንዲህ እንትን ነው። ምንም ነገር ሳይሆን ያው ነገር እኮ ትንሽ ትንሽ አዘጋጅቻለሁ፣ ትንሽ ሆል ዘይት ምናምን አዘጋጅቻለሁ ትንሽ ትንሽ። ከዛ ቤት ገባው፣ ልጄን አስተኛው፣ ውሃ ሙቄ ገላይን ታጠብኩ። ከዛ አንዲት ጎረቤት መጣች፣ እሷ አጥሚት ሰራችልኝ ይመስለኛል። አጥሚት ምንም አይነሱ የለም ጎረቤት እንጃ እኔ አላቅም። አንድ ሰኞ ቀን የወለድኩ የገባው ቀን ሰኞ ማክሰኞ ጠዋት ያንን ያው ደ ምናምን ምናምን የተበላሸውን ልብስ እያጠብኩ እናቴ መጣች። ጠዋት አስራ ሁለት ሰዓት እናቴ መጣች። ከዛ ደነገጠች ስታይኝ ያው ደነገጠች። ምንድን ነው ወልጄ ኮኖ ምናምን አልኳት። ከዛ በቃ ያንን ልብስ ተቀበለችኝ፣ አጠበች። ይሄን ሁሉ ቀን ግን ከመጣው ጀምሮ ልጅ ከተወለደ ጀምሮ ግን ጡት አልጠባችም። ምክንያቱም እኔ ማለት ሰጣታለው ለካ አልፈነዳም ምንም የምትስበው ነገር የለም። ከዛ በጣም ያለ ማቋረጥ በጣም ታለቅስ ነበር ትጮህ ነበረ። እንደገና እሷን ይዤ ጤና ጣቢያ ሄድኩ። ከዛ እንዲህ ነው እርዋት ነው ምናምን አሉ። በሙቁሃ ምናምን አርገሽ ብለውኝ በሙቆሃ እያረኩ ስኒ ላይ ያለኩኝ በማንኪያ ምናምን እያደረኩ ነው ጡት የጀመረችው በሶስተኛው ቀን። መሪያ ተመላላሽ ልብስ ምናምን አጥብባቸዋለሁ ያልኳችሁ ሰዎች ሊጠይቁ ይመጡ። እሷ ሴትዮ በሰዓቱ በዛን ሰዓት የሆነ የራሷ ጉዳይ ነበራት እና ጥሩ ሆነ። እንደምታግዘኝ በደንብ እንደምታግዘኝ ምናምን በቃ ምንም እንዳላ እንዳላስ ምናምን ነግራኝ ነበር በሰዓቱ ያው አልሆነም ግን ስድ ስወልድ በቃ ደስ ስላለኝ ደወልኩላት መታ ጠየቀችኝ መታ ስጠይቀኝ ከዛ ቤቱን ላይ አየችው ያለውበትን አየች እና እንዴት እዚህ ቤት ትወልጃለሽ እንዴት እንዴት እዚህ ቤት ውስጥ አራስ ልጅ እንዴት በጤና ያድጋል በፍጹም እዚህ ማጥቶኝም እኔ ወስድሻለሁ አለች ከዛ ኔም ለልጅ የተሻለ ነገር ነው ደህንነቷ የተጠበቀ ቦታ መሆን እፈልጋለሁ። እሮብ ቀን እሷ ይዛኝ ሄድን ወደ እሷ ቤት። ወደ እሷ ቤት ስንሄድ ያው ባለሶስት ነው ፎቅ ነው። ከዛ እንዲች ዞር ብላ የሰራተኛ ክፍል አለች። እዛ ላይ ፍራሽ ነው ፍራሽን የተነጠፈልኝ ገባው። የዛን ቀን አጥሚት የፍርኖ ዱቄት አጥሚት አሰራችልኝ። ሩዝ ነው ምሳ የበላውት፣ የሶስተኛ ቀን አራስ ነኝ። ምሳ ሩዝ እና ላልመል፣ አንድ ኩባያ የፍርኖ ድቄት አጥሚ ጠጥቻለሁ። ከዛ በማግስቱ ምንድነው ሻይ በዳቦ ቁርስ፣ ሩዝ ወይ እንጀራ በሽሮ ምናምን ነው እግዚአብሔር በሚያውቀው ማለት ነው። እኔና ማንም የእሷ ታቅም እዚህ ጋር ምንም ግን እግዚአብሔር በሚያውቀው። ከዛ አሁንም ከዛ ምንድነው እኔ አልተኛም፣ እሷም ደግሞ ምንድነው እርጉዝ ነች የአንዶር ልዩነት ነው ያለን እርጉዝች። እኔ ነሀሴ ወልጄ እሷ መስከረም ልትወልድ ያን ዶር ልዩነት ያለን እርጉዝ ነበረች። እኔ እንደ በፊቱ በቃ ስራ መስራት ጀመር። ምንም አልተኛውም፣ አንድ ቀን አልተኛውም። በጣም ነው ደም የሚፈሰኝ ምናምን ከዛ ከእለት ወደ ዕለት እኔ ድርቀት እየታመምኩ መጣው። በጣም ሀይለኛ ድርቀት እየታመምኩ መጣው። እኔ ለእሷ ወደ ላይ ወደ ላይ ነው ምግብ ላደርስላት ምወጣው። እሷ ወፍራም ነች። የተመጣጠነ ምግብ ነው የምትበላው ሙዝ እንኳን አንስቼ እንድበላ አትፈልግም ሙዝ ማለት ነው አይደለም ሌላ ነገር ሙዝ ቁርስ ሻይ ከዛ ሰራው እኮ ተንከባከብኳት አንድ ወር ምናምን ተንከባከብኳት ችግር የለም ከዛ በጣም እየታመምኩ መጣውና ሄድኩኝና አረስሻ አለው ብለሽ አደሎ ያመጣሽኝ አልኩት አረስሻ አለው ብለሽ አምጥተሽኝ እንዴት ነው እንደዚህ ታደርጊት ናት እንዴት እንደዚህ ትናገርኛለሽ እኔን ብላኝ ተጣላን ወጣው ወጥቼ ወደ ቤቴ ተመለስኩ። ወደ ቤቴ ስመለስ አንደኛ ቢያንስ ከመጀመሪያው ቤት የሆኘ ቢሆን አካባቢው ላይ የነበረም ሰው ምንም ምንም እያደረገ ያርሰኝ ነበር ይልሽ ለልጅ የተሻለ ነገር ስል የራሴን ማረፍን በዛ በአራስነት የአንድ ቀን ሳልተኛ የራሴን አጣው። ከዛ ሲሄድ ምንም አይነት ሰው የለም። ከዛ የቤት ኪራይም መስከረም ላይ ያልቃል መስከረም ላይ ያልቃል የተወሰነ አስራ አምስት ቀን ምናምን ቆየሁኝና ከዛ እኛ እንትን የአራት ወር ጉዞ እየነበርኩ ሰራባቸዋለሁ ያልኩኝ ያልኩ ሰዎች እንዳጋጣሚ ደወሉ። ከዛ የአራት የቃብለው አንድ ሺህ ብር ላኩልኝ። አንድ ሺህ ብር ሲልኩልኝ እንደገና የሁለት ወር ኪራይን ከፍርጌ እንደገና ልጅ ንጪ ቀጠልኩኝ። ከዛ ሷም ጋር ድጋሚ ሄድኩኝና እና አይ፣ እንዲ ስለሆነ እኮ ነገሮች ተበላሽተውብኛል። ቢያንስ በቃ የሆነ ነገር አድርጌና ግ ስለ አይ በቃ እንዲ ወተሻል ምንም ላደርግልሽ አልችልም አለች። ያንን ሁለት ወር ጨርሼ ቤት ኪራይ የምከፍለው ጠፋ። እምሄድበትም የለም ዘመድም የለም። ያለኝ አማራጭ ምንድን ነው? ቢያንስ እንኳን ያው ማለት እኔ አሁን አባቴ ብዬ ቃሉን ባላወጣው በሌላ ነገር ቢገባችሁ ደስ ይለኛል። እሱ ጋር ሄድኩኝ። እሱ ጋር ሄጄ አንዱርም፣ ተስማምተን አልተቀመጥንም። ከዛ እንኪ ዲቃላሽ፣ እሷን ወረወራት፣ ሊወረውራት ሲል እንጀራ እናቴ የተቀበለች እንጂ በዚህ ማለት ምን፣ ልጅቷ ምን አገባዩ? እስቲ ደብድቦ ማለት ነው። ከዛ መንገድ ላይ ምናምን መሄድበት የለም ዝም ብዬ የሆነ የሴት አቆምኩና፣ እኔ እንደዚህ እንደዚህ ነው በጣም ተቸገር ያለው ልጅ እልሽ አራስ ነች እና የሆነ ሰው ቤት በነፃ ልሰራ የምችልበትን የልጅን ሆድ ደሞዝ አድርጌ ልሰራ የምችልበትን እባክሽ ፈልጊልኝ አግዥም ብዬ ለመንኳት። ከዛ ሴትዮዋም እግዚአብሔር ስጣት አገኘችልኝ። ከዛ አንድ እህት ጋር ወደ አራት ኪሎ መጣው ማለት ነው። ሴትዮዋ በቃ አንድ ወር ምናምን በጣም በአሪፍ ሁኔታ ሄደ። ለልጄ አጥሚት እህል ምናምን አዘጋጀችልኝ፣ ብር ሰጠችኝ፣ ያዘጋጀው ምናምን። ከዛ በጣም ትልቅ ግቢው በጣም ትልቅ ግቢ ነበር እና እኔ እሷ እንድትወደኝ ምን እንትን እንዳትለን ብዬ ሙሉ ግቢውን ሳሶ ነው ሙሉው፣ በቃ ዲኮ ወደዚህ ወደዛ እያልኩ ስተክል ምናምን እና በቃ እሷም ደስ ክልተኛ ነበር።